በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የዐቢይ ጾም አምስተኛ ሳምንት በዓለ ደብረ ዘይት። ደብረ ዘይት ማለት የወይራ መብቂያ፣ በወይራ ደን የተሸፈነ ተራራ ማለት ነው። ወይም ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው።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 በዚህ ተራራ ላይ በትንቢት መልክ ተናገረ። የማቴዎስ ወንጌል ምዕራፍ 24 ቁጥር 3። በዚሁ ተራራ ላይ ወደ ሰማይ አረገ። የሉቃስ ወንጌል ምዕራፍ 24 ቁጥር 50። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤልዮን ዋሻ ይገኛል። በኋለኛው ምጽአቱም በዚህ ቦታ እንደሚገለጥ ትንቢት ተናግሯል። ዘካርያስ ምዕራፍ 14 ከቁጥር 3 እስከ 5። ስያሜው የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንን ዕለት የቤተ ክርስቲያናችን ሊቅዱስ ያሬድ የዳግም ምጽዓት አድርጎ መዝሙሩን ጽፏል። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ተብሎ እንደ ተጻፈው ለደቀ መዛሙርቱ የዳግም ምጽአቱን፣ የዓለም ፍጻሜ፣ የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። የደቀ መዛሙርቱ ጥያቄ ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጧት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጧት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንዳሠራው እየተነጋገሩ ጌታችንም አብሮ እንዲደነቅ ሲጠብቁ አስደንጋጭ ነገር ተናገረ። ያ የሚያደንቁት ቤተ መቅደሱ እንደሚፈርስ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 ጌታችንም በቀኝ አቁመንና ወደ ግራም ወደ ቀኝም ሳይል በጥያቄያቸው ላይ ብቻ አተኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚች ቀንና ስለዚች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ወይም ሰውም ቢሆን የሚያውቅ የለም። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ሲል አጭር መልስ ሲሰጥ ስለ ሁለተኛው ጥያቄ ስለ ምልክት ጉዳይ ግን መሸከም እስኪያቅታቸው ድረስ አስተምሯቸዋል። በመልሱም ውስጥ የማስጠንቀቂያዎች ምክሮች፣ ማጽናኛዎችና ምሳሌዎች በብዛት ቀርበዋል፣ በተደጋጋሚ ተወስተዋል። ምልክቶቹ አንደኛ ሐሰተኞች ክርስቶሶች ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ነው። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበር። ዋናው በዮሐንስ ራእይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የዓመፅ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰውና ባለ ስድስት ስልሳ ስድስት መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች የሆኑ አለማማጃ ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግመኛ መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለሶስት ዓመት ከመንፈቅ ቤተክርስቲያንን የሚወጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ለዚህ ነው መድኃኒታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢሏችሁ አትመኑ ሲል ያስጠነቅቀን። በሀገራችን በኢትዮጵያ በአፄ ልብነ ድንግል ዘመነ መንግሥት እኔ ክርስቶስ ነኝ የሚል ሐሳዊ ሐሰተኛ ክርስቶስ ተነስቶ እንደነበር በቤተ ክርስቲያን ታሪክ ተመዝግቧል። ይህ በሀገራችን ተከስቶ የነበረው ሐሳዊ ክርስቶስ ልክ እንደ እውነተኛ ክርስቶስ 12 ሐዋርያት 72 አርድእትና ሰላሳ ስድስት ቅዱሳን አንስት አስከትሎ እኔ ክርስቶስ ነኝ እያለ ሲንቀሳቀስ፣ ንጉስ አስቀርበው አንተ ማን ነህ? ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉስም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 ከእናቴ ከድንግል ምራተ ወንጌል ለጥቁሮች ዳግም ተወልጄ ነው አላቸው። ንጉሡም ሰይጣን በሰው እያደረ እንዴት ይጫወታል? ብለው በሰይፍ አስቀጡት። ተከታዮቹም ተበተኑ ይባላል። ሁለተኛ ጦርነት። ጦርነት ድሮም ነበር። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ነው። የድሮ ጦርነቶች ሴቶችን አቅመ ደካማ፣ ሽማግሌዎችንና ሕፃናትን ለዕልቂት የማያጋልጥ ነበር። የዘመናችን ጦርነት ግን ማንም የማይለይ፣ ለማንም የማይራራ፣ ሁሉን የሚደፈጥጥ፣ የሁሉን ደም የሚያፈስ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ ይታያል። ይህንንም ጌታችን የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፤ ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ፣ መንግስትም በመንግስት ላይ ይነሳል ሲል ተናግሮታል። ሶስተኛ ረሃብ፣ የረሃብ ወሬ ወደ ሌላ ሀገር መሄድ ሳስፈልገን በገዛ ሀገራችን የምናየው የምንዳስሰው ያለው ለመርዳት የሌለው ለጸሎት የሚሮጥባት አገራችን ኢትዮጵያ አለች። ይህ ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። የተለየ የተፈጥሮ ችግር ሳያጋጥማት በሰው ሰራሽ ችግር ስምንት ሚሊዮን ህዝብ ለአስቸኳይ የምግብ እርዳታ የተጋለጠበት ሁኔታ ያሳዝናል። ይህን አይነት በጥልና በተንኮል በጭካኔ ሰዎች የሚፈጥሩት ችግር የምጽአት ሶስተኛው ምልክት ሆኖ በጌታችን ለደቀ መዛሙርት ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል፣ የማቴዎስ ወንጌል ምዕራፍ 24 ቁጥር 7 ተብሎ እንደተጻፈ አራት የምድር መንቀጥቀጥ የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያየ አገሮች እንዳደረሰ የሚዘነጋ አይደለም። በ1999 ጀምሮ እስከ ዛሬ በተለያዩ አገሮች በተለያየ ጊዜ የብዙዎችን ሕይወት የቀጠፈ አያሌዎችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቷል። በሄይቲ፣ በታይዋን፣ በቱርክ፣ በፊሊፒንስ ወዘተ ተከስቷል። ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው የምድር መናወጥ በልዩ ልዩ ስፍራ ይሆናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 7 ተብሎ በጌታ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነ ነው። አምስት የክርስቲያኖች መከራ። የክርስቲያኖች መከራ እየጀመረ ይመስላል። ሰይጣን የቴስቶችን እስላሞችንና አይሁድን በመጠቀም በክርስቲያኖች ላይ ከምንጊዜውም በላይ ችግር መፍጠር የጀመረበት ጊዜ ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ ማይመልስ የቤተ ክርስቲያንን ጥያቄ ለማስተናገድም መንግስታዊ መሥሪያ ቤቶች ፈቃደኝነታቸውን እያጡና ይህንን ወንጀላቸውን ለመሸፈንም በሕግ አንቀጽ እየፈጠሩለት ይታያሉ። በዚያን ጊዜ ለመከራ አሳልፎ ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ተብሎ እንደተጻፈው ሃይማኖተኛነት እንደ ኋላ ቀርነት፣ ከሃዲነት እንደ ተራማጅነትና ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። ይህ ባጭር ጊዜ ውስጥ አመለካከት ክርስቲያኖችን ወደ ማግለልና ወደ ወንጀልም የሚያድግ መሆኑ ከሚታዩት ፍንጮች መረዳት ይቻላል። በእንዲህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የበለጠ የክርስቲያኖች እርስ በርስ መከዳዳት ጭንቁን ያከፈዋል፣ መከራውን መራር ያደርገዋል። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም ማሳልፎ ይሰጣጣሉ፣ እርስ በርሳቸውም ይጣላሉ፣ የማቴዎስ ወንጌል ምዕራፍ 24 ቁጥር 10 ተብሎ በጌታ እንደተነገረ ካዲያኑ ሆነ ብለው በእቅድ በክርስቲያኖች መካከል መከዳዳትን በመፍጠር፣ ለዚህ ነው ክርስቲያኖች ክርስትናን መተው ያለባቸው፣ ፍቅርና መተማመንን፣ ሰላምና ጸጥታን ለማስፈን ነው ክርስትናን የምንቃወመው እያሉ ድጋፍ ያሰባስባሉ። ስድስት ሐሰተኞች ነቢያት በዲያብሎስ መንፈስ መታዋታዊ አሰራርን እያሳዩ። አይቻላቸውም እንጂ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢያትነን የሚሉ ብዙዎች ደፋሮች እንዲነሱ ጌታችን ስድስተኛ የዳግም ምጽአቱ ምልክት አድርጎ ጠቅሷቸዋል። በአሁኑ ዘመን በአገራችንም ነቢያትነን የሚሉ አጭበርባሪዎች እንደ አሸን ፈልተዋል እነዚህም በነቢዩ ኤልያስ በነቢዩ ኤልሳስም እያጭበረበሩና እየዋሹ በምትሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጻቱ ምልክት ሆኖ ብዙ ሐሰተኞች ነቢያትም ይነሣሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሣሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ። እንግዲህ እነሆ በበረሃኖ ቢሏችሁ አትውጡ እነሆ በልፍኝ ነው ቢሏችሁ፣ አትመኑ። የማቴዎስ ወንጌል ምዕራፍ 24 ቁጥር 11፣ 24 እና 26 ተብሎ በጥብቅ ተነግሯል። እንግዲህ በዘመናችን በሃገራችንም ሆነ በሌላው ዓለም በነቢይነትና በሰባኪነት ስም የሚደረገውን የንግድና የርኩሰት እንቅስቃሴ በማስተዋል መከታተልና መጠበቅ ያስፈልጋል። ሰባት የፍቅር መጥፋት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 ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል። የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ተብሎ እንደተናገረው በሁሉም ቤት ወንጌል ይሰበካል፣ ከሁሉም ዘንድ ይገኛል። የምጽአቱ ምሳሌዎች፣ ፍጥነቱ ፍጥነቱ እንደ መብረቅ ነው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣቱ እንዲሁ ይሆናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 27 ተብሏልና። ቀኗ አለመታወቁ እንደ ሌባ ነው። ያን ግን እወቁ፣ ባለቤት ከሌሊት በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆልፍ ባልተውም ነበር። የሰው ልጅም በማታስቡት ሰዓት ይመጣል። ከቁጥር 43 እስከ 44 ለታሪካዊ ማስገንዘቢያ የኖኅ ዘመንም እንደዚሁ ባልታሰበ ሰዓት እንደሚመጣ ማስገንዘቢያ ሆኖ በጌታችን ቀርቧል። ከቁጥር 37 እስከ 39። ወቅታዊ መልእክቱ ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ። ቁጥር 4። ንቁ፣ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ቁጥር 42 ተማሩ፣ እወቁ። እንዲሁ እናንተ ደግሞ ይህን ሁሉ ከላይ የተናገራቸው ምልክቶች ሁሉ ስታዩ በደጅ እንደቀረበ እወቁ። ቁጥር 33 አትደንግጡ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ስድስት ትጉና ጸልዩ። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ቁጥር 20 ተዘጋጅታችሁ ኑሩ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ቁጥር 44 ጽኑ። እስከ መጨረሻው የሚጸና ግን እርሱ ይድናል። ቁጥር 13 እነዚህን ሁሉ ምክሮች፣ ማስጠንቀቂያዎችና ማጽናኛዎች በአእምሮ ጽላት ቀርጾ በማስተዋል በሃይማኖትና በክርስቲያናዊ ሥነ ምግባር ጸንቶ የኖረ የሕይወትን ቃል ሰምቶ የክብር የድንግልና የጽድቅ አክሊልን ተሸልሞ በዘላለማዊ ደስታ ይኖራል። ሦስተኛ የሰው ዘሬ ጋር ልደትና እድገት። ከዚህ ሁሉ በኋላ በእግዚአብሔር ዘንድ ቀነ ቀጠሮ የተያዘለት ዓለም ወደ ፍጻሜ ታመራለች። ጣዕሟ ለዛዋ ሁሉ ይሟጠጣል። ፍጻሜ ዓለም ይሆናል። ምድር ከመሠረቷ ትናጋለች። ፀሐይ ትጨልማለች ከዋክብትም እንደ ቃሪያ ፍሬ ከሰማይ ይረግፋሉ መዝሙር መቶ አሥራ ሁለት ቁጥር ሁለት ኢሳይያስ ምዕራፍ 13 ከቁጥር ስድስት እስከ አሥራ ሶስት ዩኤል ምዕራፍ 2 ከቁጥር አሥር እስከ 11 ከቁጥር ሰላሳ እስከ ሰላሳ ሁለት የማቴዎስ ወንጌል ምዕራፍ 24 ከቁጥር ሃያ ዘጠኝ እስከ አርባ አንድ ራእይ ምዕራፍ 6 ከቁጥር አሥራ ሁለት እስከ ሃያ ሰባት በታላላቅ ድንጋዮች የታተሙ መቃብሮች በውስጣቸው የያዛቸውን ሙታን ይሰጣሉ። የሙታን ሥጋ ከረጅም ከእንቅልፍ ለሚባንንና ሁሉም በአንድ ቀን ከመቃብር ተወልደው በአንድ ቀን አድገው ወደ ፍርድ አደባባይ ይሰበሰባሉ። ታላቁ ዘንዶ ለብዙዎች ስህተት ምክንያት የሆነው ዲያብሎስ ከነሰራዊቱ ለዘላ ዓለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሃነ መሳት ይጣላል። ፊተኞቹ ሰማይና ምድር ከፍጡራን በፊት እንደ ወረቀት ተጠቅልለው ያልፋሉ፣ ስፍራም አይገኘላቸውም፣ ለዘለ ለዘላለምም ያልፋሉ። ኢሳይያስ ምዕራፍ 13 ከቁጥር ስድስት እስከ 13፣ መክብብ ምዕራፍ 12 ቁጥር 17፣ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18፣ ሁለተኛ ጴጥሮስ ምዕራፍ ሦስት ቁጥር 10። በበጉ ደም የተዋጁና ሃይማኖታቸውን የጠበቁ ታማኝ የክርስቶስ ልጆች ገናናውንና ታላቁን የአምላክ ኢየሱስ ክርስቶስን ሊቀበሉ በታላቅ ክብር በደመና ወደ ሰማይ ይነጠቃሉ። የአብ ልጅ የድንግል ማርያም ልጅ የባሕርይ አምላክ ኢየሱስ ክርስቶስም በታላቅና እጅግ አስፈሪ በሆነ መለኮታዊ ግርማ የብዙ ብዙ በሚሆን እልፍ አላፍ ቅዱሳን መላእክት ታጅቦ ይመጣል። ዘካርያስ ምዕራፍ 14 ቁጥር 6፣ የማቴዎስ ወንጌል ምዕራፍ 25 ቁጥር 31፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16። በዚያን ጊዜ በፊቱ ችሎ የሚቆም ማን ይሆን? ኢዩኤል ምዕራፍ 2 ቁጥር 11። አመጣጡም እንደቀደመው ካህና ወደ ቀያፋ፣ ከዚያም ወደ ጲላጦስ አደባባይ እያንገላቱ ሲወስዱት ዝም እንዳለ በዚህ አይነት አመጣጥ አይደለም የሚመጣው፣ በሚያስፈራና በሚያስደነግጥ መለኮታዊ ግርማና ክብር ነው። መዝሙር 49 ቁጥር 2 መጥቶም ዝም አይልም፣ እሳት በፊቱ ይነዳል፣ አጣንን ከፊቱ ጠራርጎ ወደ ገሃንም እሳት የሚጨምር ጥቅል አውሎ ንፋስም አለ። የማቴዎስ ወንጌል ምዕራፍ 24 ቁጥር 30 ራእይ ምዕራፍ 1 ቁጥር 7 እረኛ በጎቹን ከፍየሎቹ እንደሚለይ ጻድቃንን በቀኙ ኃጣአንን በግራው ለይቶ ያቆማቸዋል። በቀኙ ያሉትን እናንተ አባቴ ብሩካን ወደ እኔኑ ወደ አባታችሁ መንግሥተ ሰማያት ግቡ ብሎ ለዘላለም ሕይወት ይጠራቸዋል። በግራ ያሉትን ደግሞ እጅግ በሚያስፈራ እና በሚያስደነግጥ የቁጣ ቃል እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ ይላቸዋል። ኢየሩሳሌም ሰማያዊት ለባሏ እንደ ተሸለመች ሙሽራ ተዘጋጅታ እግዚአብሔር ዘንድ ትወርዳለች፣ ማለት ለምእመናን ትሰጣለች። ምዕመናንም ርስት መንግሥተ ሰማያትን ይወርሳሉ። ብርሃን ለብሰው ብርሃንን ተጎናጽፈው ለዘላለም በደስታ ይኖራሉ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 46 ራእይ ምዕራፍ 21 ከቁጥር 1 እስከ 2። ኦርቶዶክሳውያን ነቢዩ ኤርሚያስ እግዚአብሔር እንዲህ ይላል በመንገድ ላይ ቁሙ፣ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች ይወቁ፣ በእርሷ ላይም ኪዱ፣ ለነፍሳችሁ ረፍት ታገኛላችሁ። ትንቢተ ኤርሚያስ ምዕራፍ 6 ቁጥር 16 በማለት እንደተናገረው በቀደመችው በመልካሚቱ የህይወትና የጽድቅ መንገድ በቅድስት ኦርቶዶክሳዊት ተዋሕዶ እምነታችን እስከ መጨረሻ ድረስ ጸንተን ልንኖር ይገባል። ማጠቃለያ። ደብረ ዘይት እንዲህ ተጽፎና ተተርጉሞ የማያልቅ ሰፊ ጥልቅና ምጡቅ ትምህርትን የያዘ በዓል ነው። በደቀ መዛሙርቱ ሁለት ብቻ ጥያቄዎች ተነሥቶ ያስተማረው የዕለተ ምጽአቱ ነገር በአጭር ጽሑፍ የሚካተት ስላልሆነ የታላቁ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተከታዮች ኦርቶዶክሳውያን ይህንን በዓል በየዓመቱ እንዴት እንደሚያዘክሩት በማሳየት እናቆየዋለን። በገጠሪቱ ኢትዮጵያ ይህ በዓል በሀብታሙም በድሃውም በትልቁም በትንሹም ዘንድ በበጎ ስራ በክርስቲያናዊ ሥነ ምግባር ተከናውኖና ታስቦ ይውላል። ህዝበ ክርስቲያኑ ያለውም የሌለውም ቤት ያፈራውን ምግብ ይዞ ወደ ቤተ ክርስቲያን ይመጣና ከመንፈሳዊ አገልግሎት በኋላ አስቀድሞ ድኾችን በመጎብኘት በመመገብና በማጽናናት ከድኾች የተረፈውን እርስ በርስ በመገባበዝ የተጣላ በማስታረቅ በቅጽረ ቤተ ክርስቲያን በዋርካውና በአጸዱ ስር አርፎ ይውላል። ክርስቲያኑ ሕዝብ ይህን የሚያደርግበት ምክንያትም ሲገልጽ ዓለምን ለማሳለፍ ጌታችን የሚመጣ በዚህ ዕለት ሲሆን ሲመጣም እንዲህ ያለ ደግ ሥራ የሰሩትን ተርቤ አብልታችሁኛልና ተጠምቻ ጠጥታችሁኛልና እንግዳ ሆኜ ተቀብላችሁኛልና ታርዣ አልብሳችሁኛልና ታምሜ ጠይቃችሁኛልና ታስሬ ወደ እኔ መጥታችኋልና እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥቱ ረሱ ብሎ መንግሥቱን እንዲያወርሰን ነው ይላሉ ምዕመናኑ። ለምን ይህን እንደሚያደርጉ ሲጠየቁ የሚሰጡት ሁለተኛው መልስ ደግሞ የሞቱት ነፍሳት በዚህ ዕለት ይሰበሰባሉ ወይም ይመጣሉ። ዘመዳቸው የሆነ ጥሬ ወይም እንጀራ ወደ ቤተ ክርስቲያን ወስዶ ለነዳያን የሰጠ እንደሆነ ደስ ይላቸዋል። የሞተ ዘመድ ያለው አንድ ሰው በደብረ ዘይት ዕለት ጥሬ ወይም እንጀራ ወደ ቤተ ክርስቲያን አምጥቶ ካልመፀወተ የዘመዱ ነፍስ መታ የእኔት ዘመዶች አልቀዋል ብላ አዝና ትመለሳለች ይላሉ። ሚስጥሩ ከላይኛው አይርቅም። ይህ ደብረ ዘይት ወይም አምስተኛው የአብይ ጾም ሰንበት ሌሎች ስያሜዎችም አሉት። በተጨማሪ ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ህልቀት፣ ወይም ህልፈተ ዓለም ዕለተ ፍዳ፣ ዕለተ ደይን፣ ዳግመኛ ልደት፣ ትንሳኤ ዘጉባኤ በመባል በመጽሐፍ ቅዱስና በቅዱስ ያሬድ ድርሰቶች ይጠራል። የእግዚአብሔር ጥሪ ሁሉም የአዳም ዘር መንግስቱን እንዲወርሱ ቢሆንም የሰይጣንን ወጥመድና አሸከላ ሁሉ አልፈው በሐሰተኞች ክርስቶሶችና በሐሰተኞች ነቢያት ምትሃታዊ ተአምራት ሳይሳቡና ሳይሰናከሉ እስከ መጨረሻው ጸንተው በዚያ በዳግመኛ ልደትና በመጨረሻው የዋጋ ቀን በጌታቸው ቀኝ የሚቆሙ የታደሉ ናቸው። እንግዲህ እኛን በቀኙ ያቆመን ዘንድ የአባቴ ብሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉን የሚያሰማን ዘንድ የአምላካችን እግዚአብሔር ቅዱስ ፈቃድ ይሆነልን፣ ስለ እናቱ ቅድስት ድንግል ማርያም እመቤታችን ብሎ ልጇ መድኃኔ ዓለም